ተሸነፍኩኝ ሁለት ቀረናል። ግን ደግሞ በጣም ነው፣ ችግር የለውም። በጣ በላይ ቢሆን ሁለተኛ ነው ነው

እራሴን አጠፋለሁ አልኩህ። አላቀብለው ወይ አልኩህ። ነው ተብብር ብዬሽ እኮ ነው ታብ ታብ ብያረጋችሁ ላችሁ በጣም አመሰግናለሁ። ምን ልሁን ላችሁ ምን ልሁን ላችሁ ብዙ ሰዎች አሉ ነበር ላይ ከጎኔ ብዙ ሰዎች ካሉ እያልሽ ነበረ፣ ግን ቤተክርስቲያን የማይነሳ ከኔ እኩል ቁጭ ብለው ላይቭ ላይ ማውራት አለባቸው ማለት ነው። አይ እንደ ንግግር ግን የሆነ ተከበሽ ምታድሪና ተከበሽ ምትኝ ነበር። ኦኬ በቃ ከበባውን ነገበን ባሰኛለ ከበባውን እንደዚህ አጀባ እንዳለኝ ምናምን ልክ

ራሴ ቤድሩ ባለ አለችም፣ የራሴ ክላስ እዛ ነው ያለሁት። ከዛ ውጭ ያለውን ደግሞ አሳያ ያለው ከፈለግ ቶኬ ማይ ፋሚሊ እንግዲህ በጣም ነው ወዳችሁ፣ ታውቃላችሁ። ላይ እያወቀ የሚደውል ሰው አለ ከአንቺ ጋር አድርገው የሚቀጥለው ጋይስ እንዳንሸነፍ ቢያንስ የምናሸንፈን ሶስተኛውንም ጨዋታ ምንገምል ደግሞ ከማውራት አድርጎ ማሳየት ያስደስተኛል። ታውቃላችሁ እና በተግባር ለማለት ያህል ነው። አቁነጠነጠኝ ታውቃላችሁ ይምልሽ አሁን ምናልባት ስለመሸን ሊሆን ይችላል። የኔ ኦዲዬንሶች የሚተኙበት። መጀመሪያ እኮ አንተ ነበር ከያዙ ልቀቁኝ እያልክ የነበረው። አዳምጥ፣ እኛ መጀመሪያ የኔ ኦዲዬንሶች በዚህ ሰዓት የሚተኙበት ሁ ከለሌሶ ስድስት ነው። ስለዚህ ሌላ ጊዜ በጊዜ የሚመች እስቀንገልና በጊዜ ሁለት ሰዓት ወይ ሶስት ሰዓት ላይ ላይ የምንጀምር እና ጌሙን ያኔ አሸንፈሽ ከሆነ የፈለግሽውን ቅዳት ትገኛለህ። ችግር የለውም። ይኸውልህ አሁንም አሸንፍሃለሁ። ያኔ የማሸንፍህ ምንም እንዳታስብ። ችግር የለውም። እሱን የምንለው አይዞህ። ግን የት ሄደህ የመጀመሪያ ፉከራ ታዲያ ቅድም እኮ በጣም እየፎከርክ ነበረ በጣም እየፎከርክ ነበረ። ያው ላስታውስብኝ። ወይኔ ወይስ ታብታብ እያደረጋችሁ ገይስ። እሺ ለማንኛውም እንትን አለ አሁን እንትን እችላለሁ ተጀምሯል። አርጉ ታታ

ተሸንፈ ነበር፣ ግን ይሁንልኝ። አሁንም ድጋሚ እንደማሸንፍ አልተሸነፍኩኝም። ሽንፈትህን መቀበል አትወድም ብዙ ጊዜ፣ ለዛ ነው። እኔ ደግሞ ሽንፈትህን እንዴት ማለት ነው። ብታውቂ ከሆነ ደግሞ ግዴታ ነው፣ አክሰርት ማድረግ አለብን። እስከ መቼ? እየነገርኩሽ እኮ ነው። አይ ግን ፍርድ ጥሩ አይደለም። እሺ ለማንኛውም ልንገርሽ ብዬ ነው። እኔ አሁን ሀሳቤ ስለመተኛትና ስላለመተኛት አይደለም፣ ስለማሸነፍና ስለመሸነፍ ነው። ሰው ተሸንፈሃል ግን ይሁንለ ይህ ሶስተኛ ነበረ፣ አንተ ሁለተኛ አደረከው ማለት ነው። አረ ኖርማል ነው፣ ጣጣ የለውም። አልተሸነፍኩኝም በፍርት አረ በእናትህ በፍርት ምናምን አንተ ፍርት አምነሽ እውነት እንደውም አልቀበም፣ መቀበል አልነበረብኝም ይሄንን። እንደዚህ የምታፍር ከሆነ አልቀበልም። ምንጭሽ ካመደልኝና በጊዜ የምትገቢበት ቀን እኔ እና አንቺ። ከዛ አንተ በጣም ነው የምትፈራው። እውነት ምን ነው

ይመሰለ በሬሱስ ለብኮራኮ ነው ሱ እዳችሁ ደስ ስትግያምን ነው ጠራደርክ አትናደድ፣ በእናትህ ሸንፈት ያለ ነው። እኔ ብሸነፍ ኖሮ እንዳንተ አልሆንም። ኖርማል ነው። ጨዋታ የምትጫወተው ጀስት ለማሸነፍና ለመሸነፍ ነው። ገባ ሊያሸንፋለው አሸንፋለሁ ብለህማ ከመጣህ ራስን ስተን ትወጣ ስላለች እና ሁለቱንም በተመሳሳይ ነው አክሴፕት ማድረግ አለብህ። እንደዛ አይነት ነገር ያው በተግባር ማሳየት ያስደስተኛል።